አሰላሙ አለይኩም ወረህመቱላህ ወበረካቱ ሰላም ተነስጥልኝ በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ዛሬ ሚያዝያ 30 2017 ነው። ዛሬም የዜጎችን ጥያቄ በተመለከተ ወደ እናንተ መልካም መረጃዎችን ይዤ ቀርብ ያለው በተለይም ደግሞ ከሰሞኑ በሳውዲ አረቢያ የሳውዲ አረቢያ መንግስት የሰጠውን የምህረት አዋጅ በተመለከተ በመንግስት ሚዲያዎች ካለመገለጻቸውም አንጻር ሕብረተሰቡ ቋሚ የሆነ ትክክለኛ መረጃን የሚፈልግበት ወቅት በመሆኑ ይህንን ግንዛቤ ውስጥ በማስገባት በተከታታይ ታጠቅ ወደ እናንተ የሚያቀርብ መሆኑን ለመግለጽ እወዳለሁ። ዛሬም የተለዩ ምን አሉ ምን አዲስ ነገር አሉ የሚሉትን ወደ እናንተ ላቀርብላችሁ እነሆ ብቅ ብያለሁ። እናንተም ላይክ ላይክ ላይክ ላይክ በማድረግ ጀምሩ። በዚህ አጋጣሚ የዜጎችን ችግር በተለይም አሉ የምትሏቸውን በኮመንት ግለጹልኝ። ምክንያቱም በሚቀጥሉት ሳምንት በአላህ ፈቃድ ከሚመለከታቸው ከጅዳ ቆንስላ ኃላፊዎች ጋር ለመገናኘት ቀጠሮም አለኝ። በዚህም እነሱ ዋናው ዓላማቸው የተቀመጡበት የዜጎችን ጥቅምና የሀገርን ማስጠበቅ ነውና ዜጎች ምን ይፈልጋሉ በሚል በዜጎች ላይ የሚነሱና አንዳንድ መንግስትም ሊረዳን ሕጉ በሚፈቅደው መንገዱ ትብብር የሚደረግባቸውና አንዳንድ ደግሞ ግልጽ ሊደረጉ የሚገባው ህብረተሰቡ ምን ማድረግ እንዳለበትና ከመንግስት የሚፈልጋቸውን ነገሮች ደግሞ የሚፈለጉ ነገሮችን በኮመንት ብትገልጹልኝ እኔም የያስኳቸው መሰረታዊ የሆኑ የዜጎች ችግር አሉ። እነዚህን ችግሮች ለሚመለከተው አካል ለማቅረብ ቀጠሮ ይዣለሁ። በዛ ችግሮቹ እንደሚፈቱ ተስፋ አደርጋለሁ ያሉትን ዜጎች በተከታታይ በውስጥ መስመርም ስልክ በመደወልም ብዙ ችግሮቻችሁን እየገለጻችሁልኝ ይገኛል። በዚህም የጅዳ ቆንስላ በተለይም ከፍተኛ አመራሮች ከልብ ነው የማመሰግነው። ይህንን ጉዳይ ግንዛቤ ውስጥ ከተው እኔም የማነሳቸውን ጥያቄ ለማቅረብ እንሻላህ ዝግጁ ነኝ። ስለዚህ ዜጎች ይህንን ጥያቄ ብታቀርብልን እንዲህ ቢሆን የሚሆኑትና ህጉ የሚፈቅደውን የሚቻላቸውንም የጅዳ ቆንስላም ሆነ የሪያድ ኤምባሲ እንዲሁ የበኩላቸውን ለዜጎቻቸው ትብብር ያደርጋሉ ብዬ ተስፋ አደርጋለሁ። እንሻላ ካለው ቀና ሀሳብ አንጻር እኔም ደግሞ የዜጎች በተደጋጋሚ የሚደርሱኝን ጥያቄዎች ለሚመለከተው አካል ለማቅረብ በሚቀጥሉት ቀናቶች ዝግጁ መሆኔን እንዲሁም ቀጠሮ ያለኝ መሆኑን የገለጽኩ እንዲህ አይነት ችግር አለብን፣ በቆንስላው በኩል ሊስተካከልልን ይሄ ይገባል የምትሏቸው አንኳር የሆኑ ለዜጎች ይጠቅማሉ የምትሏቸው መስተካከል አሉባቸው የምትሏቸው ሀሳቦች ካሉ እየመረጥኩ እንደ ሁኔታውና ህጉ በሚፈቅደው መንገድና ቆንስላውን የሚመለከቱ ጉዳዮች ከሆኑ ለሚመለከታቸው አካላት እኔም ለማቅረብ ዝግጁ መሆኔን በዚ አጋጣሚ ለመጥቀስ እፈልጋለሁ። ላይክ አድርጉላቸው። የዛሬውና በተለይም ደግሞ በወጣው አዋጅ ላይ ዘርዘር ያሉ ማብራሪያዎችን እየተከታተልኩ አቀርባለሁ። በዛሬው ዕለትም ለየት ያሉ መረጃዎች አሉ። በትናንትና ዕለት ያቀረብኳቸው፣ ነገር ግን በጥያቄ ላይ የነበሩ አንዳንዶችን ለማረጋገጥ እወዳለሁ ማለት ነው።

ሊከስስ የሚችል ችግር ክስ ካልሆነ በስተቀር ጉዳያችሁ፣ ሌሎቻችሁ በየትኛውም ያለባችሁን ሁኔታ እናንተ ማስተካከል የምትችሉ መሆኑን አሁንም እርግጠኛ ነኝ። በዚህ አጋጣሚ በትናንትናው ዕለትም ስትጠይቁት ከነበረው ጥያቄ መካከል ታጠቅ ለምን ያክል ጊዜ ሊቆይ ይችላል የሚል ነው። በመንግስት ኦፊሻል የሆነ መረጃ ባለመሰጠቱ ይህን ያክል ነው የሚል እስካሁን ድረስ አልተሰጠም። ነገር ግን ካገኘኋቸው አንዳንድ ከቲውተርም ከተለያዩ ሁኔታዎችም ታማኝ ናቸው ወይም ደግሞ የተወሰዱ ግምቶች ከስልሳ ቀን እንደማያንሱ ነገር ግን እስካሁን ድረስ ገደብ ይሄ ነው የሚባል ነገር አልተሰጠም። ለዚህ ደግሞ ምክንያቱ መንግስት በትክክለኛ በሳውዲ ጋዜጥ ላይ ወይም በአልአረቢያ ወይም በአጠቃላይ እነዚህ በሚመለከታቸው በመክተበል አመል ላይ ይፋዊ የሆነ ሰበር ዜና አልወረደም ማለት ነው። ነገር ግን ስራዎች በተግባር ውለው ብዙዎቹ ኢቃማቸውን በማስተካከል ላይ ናቸው፣ ኢቃማቸውንም ተቀብለዋል። እና በጥያቄዎቻችሁ በትናንትና ዕለት ከጠየቃችሁኝ ጥያቄዎች አንኳሮቹን በዛሬ ዕለት ይዤላችሁ ከቀረብኩት መካከል ምን ያክል ጊዜ ሊቆይ ይችላል የሚለው እስካሁን ድረስ የተረጋገጠ ነገር መንግስት እስከዚህ ድረስ ያለ ነገር ባይኖርም ከስልሳ ቀን እንደማያንስ ተስፋ እናደርጋለን። ከዚህ ቀደም የነበሩ አዋጆች ዘጠና ቀናት እንዲሁም ከስልሳ በላይ የሆኑ እንደውም አንዳንድ ጊዜ ደግሞ የሚጨመሩባቸው አጋጣሚዎች ነበሩ። ያንን ተንተርሼ ነው የምሰጣችሁ። ነገር ግን ምንም አይነት ገደብ እስካሁን ድረስ አልተሰጠም። በሌላ በኩል ከጠየቃችሁን ጥያቄ መካከል ከፊሎቻችሁ ሙተውባችሁ ወይም ደግሞ በተለያየ አጋጣሚ በደላላ ኢቃማ ገዝታችሁ የጠፉባችሁ፣ እንዲሁም የክፍያ በስቶባችሁ እሳት ከፍሉ ኢቃማችሁ ሙንታይ ሁኖ የቆየም አሁን ባለኝ መረጃ መሰረት ማስተካከል እንደሚቻል ነው ይህ ማለት ግን አንዳንዶቹ በመንግስት ኦፊሻል የሆኑ መረጃ ካለመሰጣታቸው አንፃር አንጻር መቶ ፐርሰንት ናቸው ማለት ባይቻልም፣ ነገር ግን ታማኝ በሆኑ መረጃዎች መካከል ይሄ ነው። ዜጎችም ከእናንተ የማገኘውን መረጃ ወደ እናንተ ነውና፣ የኔ ይሄ ነበረ። አስተካክ ያለ የምትሉ ሙሉ መረጃ ያላችሁ ሰዎች ብታጋሩ ሌሎች እንደናንተ ለተጨነቁ ዜጋዎች የሚጠቅም ከመሆኑ አንጻር ብታጋሩ አስፈላጊ ነው። በመሆኑም አሁን ባለኝ መረጃ መሰረት ኢቃማችሁን ሳታድሱ የቆያችሁም የዚህ እድል ተጠቃሚ ናችሁ። የድሮውን ከፊል ምንም አይነት የሚያስፈልግ ነገር የለም። የመጀመሪያ ድሳት እንግዲህ ያለፈው አምስት መቶ ነው ቀራማ። ሁለት ጊዜ ደግሞ እድሳት እንዲሁ አንድ ሺህ ነው። ስለዚህ የብዙዎቻችሁ አምስት መቶ ቀራማ ይኖርባችኋል፣ ሳይታደስ ስለቀረ ማለት ነው። በመሆኑም ዋናዎቹ እነዚህ ሲሆኑ፣ ሌላው ደግሞ ታጠቅ የሚል ምንም እንኳ ይህን ያክል ይጠቅማቸዋል ብዬ ባላስብም፣ ነገር ግን እንዴት ነው አንድ ሰው የሚለው ይህ ሳውዲዎችን ይመለከታል። አንዲት የቤት ሰራተኛ ይሄ አዲሱ ሲስተም የሚሰራው ባለኝ መረጃ መሰረት አራት ሺህ ደሞዝ ያለው ሰው እንዲሁም ደግሞ ወይም ደሞ እስከሌለው ደግሞ በአካውንቱ አርባ ሺህ የሳውዲ ሪያል ያለው ሰው አንድ ሰራተኛን መጥለብ እንደሚችል ነው። የአሁኑ ሲስተም ራሱ ከሰዎች ንክኪ ውጭ ነው፣ ሲስተሙ ብቻ ነው እየሰራ ያለ። የትም ቦታ አትሄዱም፣ የትም ጀዋዛት ቦታ አትሄዱም። ነገር ግን ሁለት ሰራተኞች የቤት ሰራተኞችን ተመሳሳይ ይሄ ሹፌርና ምናምን ሳይሆን ሁለት የቤት ሰራተኞች እንፈልጋለሁ የሚል ሰው 7000 ደመወዝ ያለው መሆን አለበት። ነገር ግን 7000 ከሌለው ደግሞ ደመወዝ ላይ ካልሆነ በአካውንቱ እስከ 70000 የሳውዲ ሪያል ያለው ሰው መሆን ይኖርበታል። ለሁለት ሰራተኞች፣ ሁለት የቤት ሰራተኞች ማለት ነው። እንዲሁም ደግሞ ሶስት ሰራተኛ ያስፈልገኛል ለሚል ሰው ደግሞ ደመወዙ 20 ሺህ ሪያልና ወደ ሁለት መቶ ሺህ ወይም ሀያ ሺህ ደመወዝተኛ ካልሆነ ባለሀብት ከሆነ እስከ ሁለት መቶ ሺህ በአካውንቱ ያለው ሰው መሆን ይኖርበታል ይላል። እስከ አራት ድረስ ይፈቅዳል የቤት ሰራተኛ ማለት ነው፣ ወይም ከዳማ ማለት ነው። አራት የቤት ሰራተኛ ነው የሚያስፈልገኝ የሚል ሰው እንግዲህ ምናልባት እዚህ ጋር የተጠቀሰ ባይኖርም ነገር ግን ከአምሳ ሺህ ደሞዝ እስከ አምስት መቶ ሺህ ገምተውታል። ይህም እንግዲህ ከተለያዩ የመረጃ ምንጮች ታማኝ ከምላቸው የወሰድኩት ነው። ይህንን ምላችሁ አስተማማኝ ናቸው ብዬ የማምናቸው እየተተገበሩ ያለበትንም ሁኔታ ነው። በመሆኑም ዜጎች ትልቁ ጥያቄ በአሁኑ ሰዓት ፓስፖርት ሳላድስ ነው የተቀመጥኩ የሚልና ፓስፖርቴን የለኝም እንዴት ላርግ የሚሉ ሌትም ቀንም ለእኔ የሚመጡ ጥያቄዎች ናቸው። ከነዚህ ተጨማሪ ደግሞ እኔ ኢቃማዬ ይሰራም አይሰራም አላውቅም። ታጠቅ እንደገባው ኢቃማውን አላሳዩኝም፣ ከዛም ጠፋው። አንዳንዶቹ በሳምንቴ ጠፋው ሌሎቹ ደግሞ በሁለት ሳምንቴ በሶስት ወሬ በአመቴ በሁለት ዓመቴ የሚሉ አሉ። ይህንን በተመለከተ ዜጎች ፓስፖርትን በተመለከተ ወደ ሀገር ለመሳፈር ብቻ እንደሆነ ነው ያለኝ መረጃ። ዜጎችም አሁንም ለማጣራት እንደቻልኩት አሰርተናል ያሉ ይህንን ገጥሞኛል። የበለጠ ደግሞ አሁንም በነገ ሁለትም ደግሞ የበለጠ መቶ ፐርሰንት የመሆንበትን መረጃ በዚህ ላይ አቀርብላችኋለሁ። እኔም እስካሁን በተረዳሁት ፓስፖርቱ ቁጥሩ ካላችሁ ኮፒው ካላችሁ ምንም እንደማያግዳችሁ ነው። በአንዳንድ ማህበራዊ ሚዲያዎች ግን ፓስፖርት ያልታደሰ እንደማይቻል ድሁልዬ የሌለው እንደማይቻል የሚታዩት ነገሮች እነዚህ እስካሁን ድረስ ተገቢ ናቸው ብዬ አላስብም። ምክንያቱም ደግሞ የእናንተ ሲስተማችሁ ድሁልያ የሚያስፈልገው በዑምራ ያኔ አሻራ ሳይኖር የገባችሁ ድሁልያው ቁጥሩ ስላለ ያንን ስለሚፈለግ ነው። ሌላው ግን ፓስፖርቱ ኮም ብሪንት ስለሚሳብ የእናንተ ድሁልያው ምንም ይህን ያክል የሚያስፈልግ ነገር አይደለም። ምክንያቱም መረጃው በአሁኑ ጊዜ በአብሽር ነው። በአሁኑ ጊዜ እያንዳንዱ ብሪንት አለ። አስተማማኙ ይሄ የገባችሁበት፣ የድሁልያ የሚመታው ወረቀት ፋይል ለመፈለግ እንጂ ለሌላ አያገለግልም። አሁን ሳውዲ አረቢያ እንደምታውቁት ሁሉንም ነገር ኢቃማ እንኳ የአብሽር ነው። ሞባይላችሁን ማየት የሚፈልጉት ምክንያቱም ከጊዜ ወደ ጊዜ የሀገሪቱ እየተሻሻለ በሄደ ቁጥር ከአጭበርባሪዎችም ለመዳን አብሽር በሚባለው ሳውዲ አረቢያ ያላችሁ ታውቁታላችሁ። እንዲሁም ደግሞ ብሪንት ከጅዋዛት የሚወጣ እንጂ ማንኛውም ሳውዲ አረቢያ ውስጥ በአሁኑ ጊዜ ማህተም መጠቀም እየቀረ ነው። ምናልባት አንዳንድ አነስተኛ መክተቦች ካልሆነ በቀር የለም። በመንግስት ተቋም ደረጃ አሁን ማህተም ወይም ፊርማ የሚባለው ነገር ብሪንት ነው።

ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች፣ እንሻአላ ቅርታ እንግዲህ አዛኑ ከተሰማችሁ እኔ እኔጋ አዛን እያለ ስለነበረ ለዛ ነው እኔ ከምወሸክተው ይልቅ አዛኑ የበለጠ ነውና ለዛ ነው ማለት ነው ዝም ያልኳችሁ። ለእናንተ ካልተሰማችሁ ለእኔ ድምፁ የመስጅድ አዛን ስለነበረ ነው። ሶላት ወቅት ነው። እዚህ ጋር ኮመንትም እያየው ነበር። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች አሁንም ልገልጽላችሁ ፈልገው እየተከታተልኩ ለእናንተ የማቀርብ ሲሆን ትልቁ የመረጃ ምንጭ አስተማማኝ በሆነ መንገድ ከእናንተው ወደ እናንተው ነው። ለዚህ ደግሞ ትልቁ ነገር ከሳኡዲ ጋዜጥ እንዲሁም ደግሞ ከመክተበል አመል ያሉ መረጃዎች እስካሁን ድረስ በኦፊሻል እስካለመለቀቃቸው አንጻር መረጃ ምንጭ እርግጠኛ ሆኖ ለማቅረብ ግዴታ እያረጋገጥኩ ታማኝ ምንጮች ቀድመው ያሰሩ ልጆችን በማየት ወደ እናንተ አደርስ መሆኔን ለመግለጽ ወዳለሁ። በተለይ ዛሬ ቀጠሮ ይዤ ነበር። የአሻራ ጉዳይም የተወሰኑ ብዙ ጥያቄዎች የነበሩትን የብዙዎቻችሁን ጥያቄ ለመፍታት አሻራ ኢትዮጵያ ያላችሁ ታገሱኝ። እዚህም ሆናችሁ ሄዳችሁ ለማምጣት ያሰባችሁ አንዳንድ ጉዳዮች ባላ ፈቃድ ነገ አቀርባለሁ ብዬ አስባለሁ። የዛሬው አንገብጋቢ ስለሆነብኝ ይህንን ሳቀርብ፣ ሌላው ይሄ አንድ ወንድሜ ጀማል ምንድ ነው የሚል የብዙ ልጆች ጥያቄ ነው። ሁሩብ ተደርገው ተይዘው አገር አይ እነዚህ ለመጠየቅ ጠይቃለሁ፣ ግን ሲስተሙ ዘግቷል። እነዚህ ሰዎች የመውጫ ጀዋዛ ሰጥቷቸዋል። ስለዚህ አሁን ላይ እንዴት ብሎ ሊከፍት ይችላል? ነገር ግን የእነዚህኞቹ ምንም አይነት እንደነገርኩ በህግ ራሱ የሚፈለጉ ወንጀለኞችን አያካትትም በህግ በፍርድ ቤት የሚፈለጉ ወንጀለኞችን አያካትትም። ያ ማለት በቃ ነፃ ሆነ ምህረት ምህረት የተደረገው ምንም አይነት በአንዳንድ ምክንያቶች አሉ። ምን መሰላችሁ? ኢትዮጵያውያን ብቻ አይደሉም ችግሩ። አንዳንዶቹ ምግብ የለም አንዳንዶቹ የሶስት ዓመት ደመወዝ ጥለው የጠፋሉ፣ አንዳንዶቹ ፆታዊ ጥቃት ሊደርስባቸዋል፣ አንዳንዶቹ ምግብ የሌለው ነው። አንዳንዶቹ ደግሞ ያለፍረፍት ስራ ነፍሳቸውን ለማዳን የሚወጡ ሰዎች አሉ። አንዳንዶቹ ደግሞ ገና ትጠፋለች በሚል ኢቃማቸውን ስላላስተካከሉላቸው ወደ ሀገር ቤት ለመሄድ ሻንጣ አደራጅተው ላኩን ሲሏቸው ከዚህ ደርሶ ከዚህ ደርሶ መድረስ ይዘጋ ምናምን ይሉና መጨረሻ ላይ አይ ኢቃማሽ አይሰራም ይሏቸዋል። ያኔ ታዳኔ ይቃማለ ብዬ እንጂ እስካሁን ድረስ ከእናንተ ጋር መቆየቴ ይሉና ላሽላሉ። ስለዚህ ዜጎች ይህንን ግንዛቤ በመውሰድ ምንም አይነት ወንጀል የለም። ነገር ግን ተገይብ አመል ወይም ከስራ ባለመገኘት በተለያየ ምክንያት ሊሆን ይችላል። እንዲሁም ደግሞ ሁሩብ በቃ ጠፍቶኛል ብሎ እንደዚህ ያመለከቱባቸውን ሰዎች ይሄ ድል ቢሰጣቸው፣ ምክንያቱም ድምጣቸውን አጥፍተው ምንም አይነት ወንጀል አልሰሩም ለ10 ዓመት ለ12 ዓመት ስለዚህ እነዚህን ሰዎች እድል ቢሰጥ አይነት ነው እና አገር ቤት ሂዶ እንደገና ድሮ ገብቼ እኮ ነበር የሚባለው ነገር ፋይሉ የተዘጋ ስለሆነ ለመጠየቅ እጠይቃለሁ። ግን እንደው አንዳንድ ጊዜ የምንጠይቃቸው ሊሆኑ የሚችሉትን ነው እንጂ አንዳንዴ የተደፋ ውሃ እንደገና እንዴት ብሎ ነው? ምክንያቱም አገር ሂደዋል፣ የሁሩጅ ጀዋዛ ሰጥቷቸዋል፣ ያ ፋይል ተዘግቷል፣ አልቋል። አገር ቤት ነው ያለው። ስለዚህ በባህር መጥቶ ኢቃማ ሰጡ ቢል ሲስተሙ ያን ነገር እያንዳንዱን ያውቃል ማለት ነው። ክስ ያለበትንም እንዲሁ ትልቅ ክስ ያለበትን። ይህን ካልኳችሁ እንዳይረዝምባችሁ፣ በዛሬው ዕለት ዋናው ነጥብ ኢቃማችሁን ሳታሳድሱ የነበራችሁ ሰዎች በዚህ እድል መጠቀም እንደምትችሉ። ምክንያቱም ከዚህ ቀደም መሳፈር እንኳ ትችሉ ምንድን ነው የሚላችሁ ጀዋዛት ከፊላችሁ ኢቃማችሁ ስለሚሰራ ውጡ ይልና ከከፊላችሁ ጋር ተደራደሩ ነበር የምትባሉት። አሁን ላይ ይሄ መልካም እድል ነው። ከፊላችሁ ጠፍቷችሁ፣ ብዙ ብር ጠይቋችሁ በተለያየ አጋጣሚ፣ ወይም ደግሞ ለመበለቅ ተቸግሮ አንድ ለመበለቅ እድሳቱ ካለፈው አንድ ከፊል አይችልም። ምክንያቱም ያንን ሩሱም ከፍሎ አድሶ ነው ሲስተሙ የሚቀበለው። ስለዚህ በዚህ አጋጣሚ እናንተም የሚመለከት በመሆኑ ከፊሎቻችሁ የጠፉባችሁ ደላላም ያሰቃያችሁ፣ በተለያየ አጋጣሚ ለመሄድም የተቸገራችሁ እናንተም የዚህ ድል ተጠቃሚ እንደሆናችሁ ነው። እንደነገርኳችሁ ከአንድ ቤ መዝ መኖር አለበት፣ እስከ 200 ሺህ ወይም ደግሞ 200 ሺህ ድረስ ሊኖረው ይገባል። እንዲህ የሚሉ ናቸው። ለዛሬው እንግዲህ ግልጽ ነው ብዬ አስባለሁ። በነገውም ዕለት ሌሎችን መረጃዎች ከእናንተ ኮመንት እያየው አንገብጋቢዎቹን የማቀርብላችሁ ይሆናል። በፓስፖርታችሁ አላደስኩም ብላችሁ አትቸጋገሩ። ዘጠና ፐርሰንት እርግጠኛ ነኝ አሰርተዋል። ነገር ግን ነገ ይቃማውን ማየት አለብኝ። እኔ በጣም እጠነቀቃለሁ፣ እፈራለሁ። ብዙዎቻችሁ ታጠቅ ብሏል ብላችሁ በቀጥታ ወደ እርምጃ ስለምትገቡ እና የፓስፖርት እስካሁን ችግር አለ ብዬ አላስብም። ከሆነም ደግሞ ያሉ ችግሮችን እንደነገርኳችሁ በቀጣይም ከቆንስላ ጋር ዜጎችን ቆንስላው በምን መንገዱ ሊያግዝ ይችላል፣ እናንተስ ምን ይፈለጋል የሚሉትን እያጠናው እነዚህን ጉዳይ በአላህ ፈቃድ ለሚመለከተው አካል ለማቅረብ ቀጠሮ አለይ። በዛ ቀጠሮ ቆንስላውን በቀናነት የሚችለውን ሁሉ ለዜጎች ለሀገር፣ ለዜጎች ነው እና የቆመው ያንን መልካም ሁኔታ ይቀበላል ብዬ ተስፋ አደርጋለሁ። ያንንም ግንዛቤ ውስጥ በመውሰድ በዚህ አጋጣሚ ቀጠሮ ያዝኩ በመሆኔ አንገብጋቢ የምትሏቸውን ጥያቄዎች በኮመንት አስቀምጡልኝ። ለሚመለከተው አካል የማቀርብ መሆኔን ለመግለጽ ወዳለው ታጠቅኔ ስጠፋ ፓስፖርቴ ቆሻሻ ገንዳ ጥየው ነው የጠፋሁት ይገኝልኛል? እንግዲህ አይታወቅም። እንግዲህ እዛው ቆሻሻው ቦታ ሂድና ፈልገው ማለት ነው። ፓስፖርትህን ቆሻሻ ገንዳ ውስጥ ከጣልከው፣ እዛው ቦታ ላይ ከጣልክበት አካባቢ ፈልገው። እንዴት ፓስፖርት ቆሻሻ ገንዳ ይጣላል? ፓስፖርት እኮ የአንተ ማንነት ነው። ምንም ሁን ምን የአንተን መገለጫ እንዲህ አይነት ጥያቄ ባትጠይቁ ማለት ነው። ቆሻሻ ገንዳ ጣል ከዋለ አያስፈልግም ብለ። ስለዚህ የጣሉትን ነገር እንዴት ነው ያንተ የጠና ነው። ስለዚህ ለማንኛውም በመጨረሻ እንዳትነጅሰኝ ስሜታዊ ስለመሆን ላይቭ ላይ ነው ያለሁት። ጥሩ ጥሩ ጥያቄዎችን ጠይቆ ቆንስላው ሊያግዘን ይገባል። በዚህ በዚህ መንገዱ የምትሉ እንደው ህጉ በሚፈቅደው መንገዱ ለዜጎች ይሄ ይገባል ብዬ የማቀርባቸው ከኮመንቶቻችሁ እየመረጥኩ የማወስድ መሆኔን ለመግለጽ እወዳለሁ። የአሻራ ጉዳይን ለመጠየቅ ዝግጁ ነኝ። አብሽሩ እንሻላ አከብራችኋለሁ፣ ወዳችኋለሁ። አሁንም እየተከታተልኩ ለእናንተ አቀርባለሁ። ስለዚህ ዛሬ ዋና ነጥብ ቀን ምን ያክል ገደብ አለው የሚለው ገደብ እስካሁን ድረስ አልተሰጠም። ነገር ግን ገደቦቹ በቅርቡ መላምንቶች አሉ። እስከዚህ ድረስ ሊሉ ይችላሉ። ሁሌም ይሄን ነገር ላይ ተገብሩት ይችላሉ። ሌላው ደግሞ ማስጠንቀቂያ የሳውዲ አረቢያ መንግስት ሁል ጊዜ እንዲህ አይነት ህጎችን ካወጣ በኋላ ህግ የማስከበር ስራ ይገባል። ይህን ዘመቻ የማይጠቀሙ ከዛ በኋላ ስለዚህ ዜጎች ምናልባት ይህንን እድል ብትጠቀሙ፣ ከዛም አልፎ ደግሞ ሁር እያላችሁ ደግሞ ያላችሁን ገንዘብ አውጥታችሁ ስራ ስለሌለ ስራ ላይ ከከፊሎቻችሁ ህጋዊ ሁናችሁ ምክንያቱም ይሄ ኢቃማ አሁንም ቢሆን እንድታስተካክሉ መንግስት የፈቀደው በምትሰሩባቸው ሰዎች ተወዳጅ ናችሁ ማለት ነው። ስለዚህ እናንተ በነዛው ሰዎች መካከል እንድትሰሩ መንግስት የሰጣችሁን እድል በስንት ዓመት የሚገኝ ነው። እንዲህ አይነት እድል ብዙ ጊዜ መጥቶ አያውቅም። አሁን የመጀመሪያው ነው ለቤት ሰራተኞች። ስለዚህ ይህንን እድል ተጠቅማችሁ ከዛው ስራችሁን ብትሰሩ አንደኛ አትሰንፉም፣ ወዲያና ወዲህ አትሉም። ስለዚህ ይቃማ ስላላችሁ ኢትዮጵያ ልብስ እያመላለሳችሁ በቃ ይቃማለን፣ ትሰንፋላችሁ፣ ወዲያና ወዲህ ስትሉ ብዙም ስኬታ ማላት ሆኑ ትችላላችሁ። ሴቶች ደግሞ በተለይ ደግሞ ከባድ ነው እንደምታውቁት፣ የቀን ስራ ሂደው አይሰሩም። ወንዶች ግን የቤት ሹፌር የነበሩ ሰዎች በካምፓኒ ቢያደርጉ ወይም ውጭ ቢሰሩ እንዲሁ በተለያየ ቦታ የተሻለ የስራ እድልን ስለሚያገኙ ችግር የለው ነፃነት ያለበትም ቢመርጡ። ነገር ግን ሴቶች ግን የምመክረው ስራ ላይ ከምትሰሩባቸው ሰዎች ላይ ቢሆን የተሻለ ነው። መጪው ጊዜ አይታወቅምና ማለት ነው። እና እኔ ሁር ነኝ እያላችሁ ብዙ ሪያል ካወጣችሁ በኋላ ስራታችሁ እንደገና እንዳይጸጽታችሁ ማለት ነው። ምክንያቱም ኢቃማ መያዝ ብቻውን ስኬታማ አይደለም። ለአንዳንዶች እንደውም ጉዳት ነው። መመላለስ ብቻ ነው። እና ይህንን ምክረ ሀሳብ ለመምከር እወዳለሁ። አከብራችኋለሁ፣ እወዳችኋለሁ። እየተከታተልኩ ከሰሞኑ ወደ እናንተ መልካም መረጃዎችን የማቀርብ መሆኔን እገልጻለው። ኮመንታችሁን አያለው እንሻላህ። በቀጣይ ዛሬ ኮመንት አላየውም፣ በነገ ዕለት ለማየት እሞክራለሁ። አሁንም የምትጽፉትን ኮመንት አይና ለቀጣይ የሚጠየቁ ጥያቄዎች ወይም መልሶችን አዘጋጅላችኋለው። አከብራችኋለሁ፣ ወዳችኋለሁ። ለሌሎች ሼር አድርጉላቸው። ወሳኝ ወሳኝ መረጃዎችን እናንተ ያንገበገባችሁን ጥያቄ እየተከታተልኩ ከሰሞኑ ከእናንተው ጋር ነው ያለሁት። እንዳልኳችሁ በድጋሜ በጣም እገዛ የሚያስፈልጋችሁን ቆንስላው ሊያግዘው የሚገባውን ደግሞ ለማቅረብ እና ሕጉ በሚፈቅድለት መንገዱ ከዜጎች ጎን እንደሚቆም ተስፋ አደርጋለሁ። ለዚህም ቀጠሮ ይዣለሁ። እንሻላ መልካም የሆነ ጥያቄ ካላችሁ እዚህ ጋር በኮመንት አስቀምጡ። ጥያቄውን ከእኔ ጥያቄ ጋር በመቀላቀል ለሚመለከተው አካል ለማቅረብ ዝግጁ ነኝ ለማለት ነው። ዛሬ ሚያዝያ 30 2017 ላይ እንገኛለን። ወሰላሙ አሌይኩም ወረህመቱላህ ወበረካቱ